ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች፣ እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። መንግስት በትላንትናው ዕለት አዲስ የነዳጅ ዋጋ ጭማሪን ይፋ አድርጓል። በሁለት ወራት ተኩል ጊዜ ውስጥ የተደረገ የነዳጅ ዋጋ ጭማሪ ነው። በአሁኑ ሰዓት ሁሉም የነዳጅ ምርቶች በሊትር የሚሸጡበት ዋጋ 100 ብርን ተሻግሯል። የቀጠለው ጭማሪ የህብረተሰቡን የመግዛት አቅም ክፉኛ እየጎዳው ነው የሚሉ ድምጾች የሚሰሙ ሲሆን በሌላ በኩል መንግስት ደግሞ ቢሊየን ብሮችን ከካዝና ያውጥቼ እየደጎምኩ ነው ገና ይቀራል እያሉ ነው። ጠቅላይ ሚኒስትሩም ያሉት አለ ይዘነዋል። በቀይ ባህር በኢትዮጵያ በሱዳንና በሶማሊያ ጉዳይ ካይሮ ላይ መከረችው ኤርትራ አዲስ ጦር የማስተባበር እንቅስቃሴ ውስጥ የገባች መሆኑን የሚያመለክት መረጃ ወጥቷል። ጥንቅራችን ይዞታል። የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብተዋል ሲሉ ተናግረዋል። ጠቅላይ ታማጆር ሹሙ ችግር በመጣ ቁጥር ክተት ነው በክተት በለብ ለብ አሳድገን ስንዋጋን ይኖር ነው ሲሉ በመግለጽ ወረራ ሳይመጣብን አሁናዊ ያለም የጦርነት ባህሪን ግምት ውስጥ በማስገባት ተዘጋጅተናል ብለዋል። ዝርዝር መረጃውን እናደርሳለን። እነ ኮለኔል ደመቀ ዘውዱ በወልቃይት መክረዋል። ኮሎኔል ደመቀ ዘውዱና ከፍተኛ አመራሮች በዚሁ ምክክር ላይ ወልቃይትን በተመለከተ እየተሰሙ ያሉ ጥያቄዎችን በተመለከተ ማብራሪያ ሰጥተዋል። ጥንቅራችን ይዞታል። ኦብነግ አቶ ሙስጠፌ የሰሩት አንዳች ነገር የለም ሲል ወቅሷል። የፓርቲው ቃል አቀባይ ያቀረቡትን ትችት የምንመለከት ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጎረቤታቸው ካናዳን ማስጨነቅ ቀጥለዋል። ታዲያ ካናዳ በትራምፕ ጉዳይ አፋጣኝ ምርጫ ልታደርግ ወስናለች። ትሩዶን የተኩት ጠቅላይ ሚኒስትር ማርክ ካርኒ በአንድ ወር ውስጥ ፈጣን የህዝብ ምርጫ እንዲካሄድ መጠየቃቸውን ከመረጃው እናደርሳለን። በስኮትላንድ ግላስጎ ነዋሪ የነበረው ኤርትራዊ ታዳጊ አሜን ተክላይ ግድያ ጋር በተያያዘ ሶስተኛ ተጠርጣሪ መያዙን የተመለከተ ዘገባ ማክለናል። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኤርትራ አዲስ ጦር እያስተባበረች ነው። ሰሞኑን ኤርትራ ስራ በዝቶባታል። የካርቱም የአዲስ አበባና ካይሮ ጉዳይ ኤርትራ ባለስልጣናትን ስራ አብዝቷል። ከዚሁ ጋር በተያያዘም አስመራ ላይ ዝርዝር የውጊያ እቅድ ተነድፏል። አዲስ ጦር የማስተባበር ስራም እየተሰራ ነው። ታግ ፕሬስ መረጃውን ይዞት ወጥቷል። የኤርትራ የውጭ ጉዳይ ኦስማን ሳላህ ካይሮ ላይ መክረው አስመራ ተመልሰዋል። በቀይ ባህር ጉዳይ በሱዳን በኢትዮጵያና ሶማሊያ ዙሪያ መክረናል ሲሉ በግልጽ ተናግረዋል። በውጭ ጉዳይ ሚኒስትራቸው አቸው አማካኝነት ፕሬዚዳንት ኢሳያስ ለፕሬዚዳንት አብዱል ፈታል ቡርሃን ደብዳቤ ላኩ መሆኑም ታውቋል። ግብጽ ከህዳሴው ግድብ ጋር እንደዚሁም ኤርትራ ደግሞ ከአሰብ ጋር ለተያዘ ኢትዮጵያ ስጋታችን ናት እያሉ ይገኛሉ። በዚሁ ሂደት ውስጥም ከሶማሊያ እስከ ሱዳን ያሉ የጂኦ ፖለቲካ ሁኔታ ምን መምሰል አለበት በሚለው ዙሪያ ኤርትራና ግብጽ ደጋግሞ እየመከሩ ይገኛሉ። ከአስመራ ካይሮ እንደዚሁም ከካይሮ አስመራ የሚደረገው ምልልስ በዝቷል። ይኸው የምልልስ ተልእኮ የተሰጣቸው የግብጽ የውጭ ጉዳይ ሚኒስትር ባላ ላቲ ና የኤርትራው አቻቸው ኦስማን ሳላህ ናቸው። በዚህ ማህበር ውስጥ የነበረችው ሶማሊያ መጣሁም ቀረሁም ሳትል ራሷን አግልላለች። በዚህ መሃል ደግሞ የሱዳን የርስ በርስ ጦርነት በጀነራል አብዱል ፈታል ቡርሃን አሸናፊነት እንዲጠናቀቅ በማድረግ አገሪቱን በካይሮ አስመራ ግንባር ወይም ማህበር ውስጥ ለማካተት ጥረቶች እየተደረጉ መሆኑን የሰሞኑ መረጃዎች አመላክተዋል። በአሁኑ ሰዓት በሱዳን ፍልሚያ ላይ የሚገኙት የጦር ኃይሉ መሪ ጀኔራል አብዱል ፈታል ቡርሃን እና የፈጥኖ ደራሹ መሪ ጀነራል መሀመድ አምዳን ዳገሎ ናቸው። ኤርትራና ግብጽ ለሱዳን አንድነት ይጠቅማል በሚል ጀነራል አብዱል ፈታል ቡርሃን እየደገፉ ይገኛሉ። በሌላ አቅጣጫ ደግሞ የተባበሩት አረብ ኤምሬትስ ዩኤኢ እና ኬንያ ደግሞ የጀነራል መሀመድ ሀምዳን ዳጋሎ ጦር ደጋፊ ሆነዋል። በአሁኑ ሰዓት የዳጋሎ ጦር ድል እየራቀው ሲሆን ኤርትራ ሌሎች በሱዳን ያሉ ኃይሎች ከሱዳን መደበኛ ጦር ጎን ሆነው የዳጋሎን ፈጥኖ ደራሽ ጦር እንዲወጉ እያስተባበረች መሆኑን የታግ ፕሬስ መረጃ አመላክቷል። የፍትህና እኩልነት ንቅናቄ ወይም ጀስቲስ ኤንድ ኢኳሊቲ ሙቭመንት አመራሪ ሆኑት መንሱር አርባብ ለፕሬስ ታግ በሰጡት ማብራሪያ ጦራቸው ከሱዳን መደበኛ ሰራዊት ጎን በመሆን የጀነራል መሀመድ ሀምዳን ዳጋሎን ጦር ለመዋጋት ዝርዝር የውጊያ አቅድ አስመራ ላይ ያወጣ መሆኑን አስታውቀዋል። ይው መረጃ የወጣው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በነበራቸው የካይሮ ቆይታ ለሱዳን ብሔራዊ አንድነት በጋራ እንሰራለን የሚል መግለጫ ማውጣቱን ተከትሎ ነው። ግብጽ በአባይ ጉዳይ አጋሯ የሆነችውን ሱዳን የእርስ በርስ ጦርነት ውስጥ በመግባቷ በተለይም ከህዳሴው ግድብ ጋር በተያያዘ አጋር አልባ እንደሆነች አድርጋ ታስባለች። ሱዳንን በተመለከተ የኤርትራ አቋም ወጥነት የሌለው ሲሆን አሁን ግብጽ ከጀርባ እየሰራች ባለው ስራ ግን ሱዳንን በተመለከተ የሁለቱ ሀገራት አቋም የተጣጣም እንዲሆን ጥረቶች እየተደረጉ ነው። የኤርትራ መንግስት ከዚህ ቀደም ጀነራል አብዱልፈታ አልቡርሃን በአስመራ በነበራቸው ቆይታ የዳጋሎ ጦር ወደ ሰሜን ሱዳን ገፍቶ ከመጣ የኤርትራ ጦር እስከ መዋጋት ይደርሳል በማለት ኢሳያስ ቃል የገቡ መሆኑ የሚታወስ ነው። አሁን ደግሞ በዚያው በኤርትራ ግዛት የጀነራሉ አጋር ሊሆን የሚችሉ የተበታተኑትን የሱዳን የታጠቁ ኃይሎችን አሰባስበው ወደ ውጊያው ለማስገባት ደፋ ቀና እያሉ ነው። ኤርትራ ለሱዳንና የኤርትራ ታጣቂዎች መጠለያ በመስጠት የምትታወቀው አገር ስትሆን የሶማሊያን መደበኛ ጦርም ስታሰለጥን ከርማለች። በቀጣይ መረጃ፣ ወረራ ሳይመጣብን ተዘጋጅተናል ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ ተናግረዋል። ጠቅላይ ታማዦር ሹሙ ችግር በመጣ ቁጥር ክተት ነው፣ በክተት በለብለብ አሳድገን ስንዋጋ ነው የኖርነው ሲሉ በመጥቀስ ወረራ ሳይመጣብን አሁኑ የዓለም የጦርነት ባህሪ ግምት ውስጥ በማስገባት ተዘጋጅተናል ብለዋል። ኢትዮጵያ ስትወረርና ስትደፈር ከውስጥ በአንዳ ሲነሳባት የነበረው አንዱ ምክንያት የአቅም ጉዳይ ነው ሲሉ ተናግረዋል። ፊልድ ማርሻሉ ተደጋጋሚ ጦርነቶች ከዚህ ቀደም በታሪክ የተከሰቱት በቂ አቅም ባለመገንባቱ ነው ሲሉ ጠቅሰው ኢትዮጵያ በልኮ የሚገባትን አቅም አለመገንባቱ ወደ ወረራዎች ተጋላጭ ማድረጉን አንስተዋል። ፊልድ ማርሻሉ ይህን የተናገሩት የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች ባስመረቀበት ወቅት ነው። በዚህ ወቅት ፊልድ ማርሻል ብርሃኑ ጁላ እንደገለጹት የመከላከያ ሰራዊቱን አቅም በክህሎትና ዘመኑ ባፈራቸው ትጥቆች በራስ አቅም ማዘመን ተችሏል። ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል የተወጣችው በጀግኖች ልጆቿ መስዋዕትነት እንደሆነ መግለጻቸውንም የመከላከያ ሰራዊት መረጃ አመልክቷል። ይህ የአሸናፊነት ስነ ልቦና ዛሬም በእያንዳንዱ ወታደር ስነ ልቦና ውስጥ መኖሩ ነው ፊልድ ማርሻል ብርሃኑ ጁላ ያወሱት። ከተመረቁ የሜካናይዝድ ሙያተኞች የታየ ውጤትም ጠላቶች ደጋግሞ እንዲያስበው የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል መሆኑ